እንግዲህ ብሩኬን ኻሊ ሙሲሳ ገደለው። በጣም ያሳዝናል። ለመድብል የወንድሙን መሞት ሬሳውን በስልኩ ተላከለት። እሱና ቅድስት ያዩትን ማመናቃታቸው እጅግ በጣም ያሳዝናል። ብሩኬ ከመታገቱ በፊት ለምሳሌ ስለሞትም እያወራት ነበረ። አሁን ላይ እጅግ በሚያሳዝን ሁኔታ ዝና ከተለቀቀ በኋላ ኻሊብ ሙሴሳ ጋር ደውሎም እወክህን አንድ ነገር አድርግ በማለትም አዘዘው። ኻሊብ ሙሴሳን ባንተን ዝላልነት ትልቅ ችግር ውስጥ ገብተን ነበር በማለትም አንጸባረቀለት። አቃለው ኻሊብ መወገድ አለበት፣ እስከ ወዳኛው መሸኘት አለበት በማለትም አዘዘው። አሁን ሳይራራ ብሩኬን እስከ ወዳኛው አሰናብተው፣ እንግዲህ ሬሳውን በመድብል ስልክ ላኩለት። እጅግ በጣም ያሳዝናል። ብሩኬ ብሩኬ እያለ ለቅድስት መናገር አቅቶት ስልኩን አየ። ቅድስትን በድንጋጤ ደርቃ ተገኘች። ዳጣ፣ እንዲሁም ሉላ፣ እንዲሁም ደግሞ ሞገስ የሰሙትን ማመን አቅቷቸው በድንጋጤ ደርቀው ቀሩ። አሁን ዝና ሰላም በመውጣቱ በደስታ እየተዝናናና እንደሚበቀላቸው አሁንም ወደፊት ጦርነቱን እንደሚቀጥል እራሱን አሳምኖ ተዘጋጅቶ ወጥቷል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርቲ ዘመተናል። ዛሬ እንግዲህ የሚያሳዝነው ነገር የብሩኬ መሞት ነው ማለት ነው። ዝና ብሩኬ እንዲገደል ለካሌሙ ሲዛ ትዕዛዙን አስተላለፈ። እካሌ ሙሲሳም ባንተን ዝላልነት እዚህ ችግር ውስጥ ገብተን ነበረ። አሁን ግን አታስ፣ ብሩኬን ሳናወላውል አሁኑኑ እናስወግደውና ሰላማችንንና ነፃነታችንን ነጻነታችንን እናውጃለን አለ። ብሩ ከመሞቱ በፊት ለእናንተ ቆሻሻ ነገር መስራት ወይም ተባባሪ አይደለውም ብሎት ነበር። እካሌ ሙሲሳም ሁለ ነገር በእጃችን ነው። ነብስህም መቃብር ብትሄድ እንከተልሃለን። ፖሊስ ጋር ብትሄድ ፖሊስ ሆነን እንከተልሃለን። እንዲሁም ደግሞ ቤትህ ብትሄድ አልጋ ላይ ብተኛ አልጋ ሁነ እንከተላለን ብሎት ነበረ። እንግዲህ ብሩክ በተኛበት ቅድስትና አብረሽ ተኝ ባለበት ሰዓት እሷም አልፈልግም፣ ከዚህ መሄድ አለብኝ ስትለውም ለምን ትፈር ያለሽ ድንግልነሽ ወይ? በማለትም ጠይኳት ነበረ። እሷም አዎ ስትለው በቃ ተኝ ሲላት እዚህ አልተኛ፣ መሄድ አለብኝ አለችው። እሱም በሰዓቱ ከፍቶት ዝብሮ እንደተኛ በዚህን ሰዓት ኻሊ ሙሲሳ ቤቱን ከፍቶ በመግባት ብሩክ ን ማደን ዘጃ መርፌ በመውጋትም ይዘውት ሄደዋል። እጅግ በጣም በሚያሳዝን ሁኔታ ብሩኬ አሁን ላይ ነፍሱን ሰውተውታል። ለልጁ ስል ምንም መሆን እንዳለበትም አስቀድሞ ቃል ገብቶላቸው ነበረ። አሁንም ይኸው እንግዲህ እሱን ለልጁ ሲል ነፍሱን አሳልፎ ሰጠ። መድብል የሰማውን ያየውንም ስልኩን ማመን አቃተው። ወንድሞ በእርግጥ በህይወት ይኑር አይኑር ግን ደግሞ በጣም እየፈራህ ነው እያለ ለሞገስም እየነገረው ነበር። ሞገስ መድብልን ሲያጽናና እዋክን፣ መድብል እንደዚያ አትበል፣ ተስፋ አትቁረጥ፣ ብሩኬ የሞተ ሳይሆን ያለ ስሜት ነው የሚሰማኝ እያለው ነበር። በፍጹም ተስፋ መቁረጥም አለብኝ፣ ግን ሁሉንም አጠፋለውኝ ዝናን ለያዝ ብዬ ከዚህ በኋላ ልጃጅ አለ ጠብቄ ግን እገለዋለሁ። አንድ ነገር ሳላቅ ነው ያመለጠኝ በማለትም እንግዲህ በጣም ልቡ ተሰብሮ ይገኛል። መድብል ያአላህ በጣም ያሳዝናል። ብሩኬ እንዳይሞት ሁላችንም ጥረት ነበረ፣ ግን ደግሞ የብሩኬ ሞት አሁን ላይ ሁሉንም ኦደንስንም በጣም በማሳሰብና በማሳዘን ላይ ይገኛል። ሌላው ምሳሌ አሁን ስለ አባቷ ማስታወስ ጀመረች ከአባቷ ጋር ያሳለፈችውን ላይፍ እንዲሁም ታይላንድ ሄደው ምን እንዳደረጉ ማን መሞት እንዳለበት ሁሉም ሰው ሟች እንደሆነም ነገራት ያንን እያስታወሰች ውስጧ መጨናነቅ ጀመረ አባቷ ምን እንደሆነ ማወቅ ብትፈልግም ከቅድስት የትም እንዳለ ቅድስት እኔን ጠይቂኝ አጎትሽን ጠይቂ ብዬሽ ነበር በማለትም መለሰችላት አሁን ሁላቸውም ውስጣቸው እየተረበሸና ውስጣቸው እየተጨነቀ ይገኛል። በጣም በሚያሳዝን ሁኔታ ብሩኬ ይመለሳል ብለው ሲጠብቁ ግን ደግሞ ብሩኬ ነፍሱ ተሰውቶ በመገኘቱ ሁላቸውም አዝነዋል። በተለይ ቅድስት ምሳሌ እስካሁን ድረስ ውስጧ ቢጨነቅም የአባቷን መሞት አልተነገራትም ግን ደግሞ ውስጧ እየተጨናነቀ ይገኛል። ቅድስት ያየችውን በመድብል ስልክ መድብል ምንድን ነው? ምንድን ነው? ብትለውም ብሩክ አላት። ብሩክ ምን ብሩክ ምን አለች። መጨረሻ ላይ ስልኩን ዝቅ አድርጋ ስታየው ብሩክ እንደ ሞተ የሚያሳይ እስክሪን ነበረ የተላከላቸው። ይህን ሁሉ መድብል መቋቋም አቃተው፣ በጣም አዘነ። በእኔን ስላለለት ወንድም ያመለጠኝ በማለትም እሬት አሁን ለቀቀው። በጣም ያሳዝናል። ሞገስም ሲሰማ በጣም አዘነ። እንዳጣማ ጭራሽ ጮኸቱ አለቀቀችው። አይ መከራ አለች። ሌላው እንግዲህ አሁን ላይ ዝና ጋር እየደወለች አለችው። ማሌት ማሌት፣ በጣም በሚገርመ ሁኔታ ምንም ጻጻት የሚባል ነገር የለም እሱም ብቻ መሆን እፈልጋለሁ አትደውይልኝ፣ እያለ ቢጽሁባትም ልሰማች አለችም። ኤፍራታ ግን ብቻዬን አልሞትም እያለች ነው። ምንድን ነው ሞት አልፈራም፣ በቃ መሞት ያልጠራ ከሞኩም ደግሞ ዝም ብዬ አልሞትም፣ እስከ መጨረሻው መጋፈጥ አለብኝ አለች። ከዛም ማለት አታስቢ፣ ስትሞች ዝም አትይም፣ መፈራገጥሽና ወይኔ ወይኔ ማለትሽ አይቀርም አለቻት። አልፈራም፣ ሞት አደለም ስለዚህ ዝና ተለቋል ይገለኛል። ስለዚህ አልፈራም አለች። እና ምን ልትወኝ ነው? በቃ ትሞቻለሽ፣ እንደዛ ማልሽ፣ ወደዚህ ማልሽ ትሞቻለሽ ፍራታ አለቻት። ማለት እሷም በቃ ሞታለሁ፣ ይህ ሁሉ አንቺ ብሩክን ፈተሽ ሆኖ ችግር ውስጥ የገባ ነው አለቻት። ብሩክ ብሩክ አትበያ እንጂ አርፈሽ ተቀመጪ፣ አይጸጽትሽም አለቻት። ለምን ይጸጽተኛል? ምን አድርጎልኛል። አለቻት ክፉ ነሽ አለች። አው በብሩክ ክፉ ነች ምን አድርጎልኛል? ሁሉ ነገር አሳጣኝ። ወደኋላ እየተመለሽ አንቺ አንቺ አትበኝ፣ ራስሽ ነሽ ችግር ውስጥ የገባሽው። ስለዚህ ለችግሮች ተጠያቂ እኔ አይደለሁም አለች። ማለት እፍራታ ግን ምን አስባ ነው? ብቻዬን አልሞትም፣ ዝም ብዬ አልሞትም፣ ሞት ላልቀረ ሞትን አልፈራም እያለችም እንግዲህ ትበሳጫለች። ሌላው አሁን ምሳሌ አባቷ በህይወት መኖሩ አለመኖሩ ውስጧ ጥርጣሬ ፈጥሮ እየተጨናነቀች ትገኛለች። አባቷ ጋር የተነጋገረችውን ቃል እንዲሁም ያሳለፈችውን ላይፍ እያስታወሰችም ትገኛለች። እናም አሁን ላይ ቅድስት ግን እያንዳንዱ ነገር የዛን ቀን ምናስደስቸው በሆን የሚልም በውስጡ አለ ዳጣ አሁን ዝና በመለቀቁ በጣም እየተጨነቀች እያለቀሰችም ትገኛለች። ሞገስን እየደወለ በህይወት አለህ ትለዋለች። አለሁ የለሁም እያለም ይቀልድባታል። አሁን ዝና በመለቀቁ በጣም ያዘነችው እየተነደደችውም ሉላናት ተችግር ወጣን ስንል መልሰን እዛው ችግር ውስጥና ጭንቀት ውስጥ ገባን እያለች ተበሳጫለች። ሌላው አሁን ላይ በጣም ከባድ ሁኔታ ላይ ያሉት የመድብል ቤተሰቦች ሀዘኑ ሁሉ ነገር በጣም ያሳዝናል። የካሌ ሙሲሳ ጭካኔ አሁን ላይ ምስጢሩ ወደ ውጭ ወጥቶ እንዳይታወቅበት የሚያደርገው ጥረት ነው ሰዎችን የሚገላው። እናም ብሩክ መጀመሪያ ቃል ገብቶ በኋላ ላይ ደግሞ ለእኔ እንደኔ እኔ ልጅ አይነት ህፃኖችን መታደግ ስለቻልኩኝ ብሞትም አይቆጨኝም የምታስፈራራውን አስፈራራ ብሎት ነበር። ግን አሁን በሄድክበት እንከተልሃለን በማለትም አሁን ላይ እንግዲህ ተግባራቸውን ፈጽመዋል። ብሩክ በጣም ያሳዝናል። ሌላው አሁን ላይ ምን ማድረግ እንዳለበት ተበቀል ውጭ ሌላ የሚያስበው መድብል ሀብሎ መበቀልን መጀመር እንዳለበት ቆርጦ ተነስቷል። እናም ሞገስ አሁን ስለ ተበቃው ለሉላ ሲነግራት ይኸው ልክ ተለቋል ግን ምንም ያደረገንም ንብረት የተተስተካከለ ከዚህ ሀገር እንወጣለን አላት። ሉላ ደግሞ እኔ ግን ጠበቃው ምኑም ደስ አላለኝም። በይል ምናሻን ታጨረሰልን ንብረታችንን ይዘን ከዚህ ሀገር ብን ብለን እንጠፋለን፣ የት ማንም የሌለበት በቃ ሰላም የምናገኝበት። አለሜ፣ ህይወቴ፣ ሁሉ ነገር አንተና አለቸው። አውቃለሁ ሉላዬ ግን ቢሆንም ንብረታችንን ይዘን መሸሽ አለብን። አላት ዳጣ አሁን እንዴት መድብል ክፉ ነው ሳይነግረን ወይስ ይህን ያክል ይጠላናል? ዝና ማምለጡን ለምን አልነገረንም? እንድ እኛ ማናገር ብለን ወተን ይዞ ቢገለንስ በዛ ላይ ደግሞ በሚከብድ ሁኔታ እኔ ቀጥቅጨዋለሁ። ይገለናል ታገኘኝ አንቺ ቀጥቅጠሽው አሁን በቃ ያን ጊዜ ነበር መቶ ያለብሽ፣ እኔ አልነካሁትም። ሞጊ ምንና ነው? እኔ አልነካሁትም። እኔ እንደውም እባካችሁን እንልቀቀው እያልኩ የመለቀቁ ምክንያት እኔ ሊሆን ነበር። እናንተ ናችሁን እምቢ ያላችሁት አለችው። እሱን ለእሱ ታስረጀዋለች። ሲያገኝሽ፣ እኔ መገኘት አልፈልግም። በቃ ድመቱ ተለቀቀ፣ አይጦቹ ጉድጓዳችሁ ግቡ አይልም እንደ ይሄ። መድብል ምን አይነት ሰው ነው? ይህን ያክል ይጠላናል? እንደ እህያለች መጮህ ምናምን ጀመረች። በዚህን ሰዓት አሁን ተረጋጌ፣ አላት እናም ዳጣን ነይ በላት አለች። ሉላ ግን እሷ በፍጹም አትመጣም እንዴ? እንድትሞት ፈልጋች ነው እንዴ? እሷ ናት የምትመጣው በጭንቀት ትሞታለች። ሉላ ነይ ነይ፣ ትፈልግሻለች አላት። አልሞት ብያችኋለሁ አይደል? ልትገሉኝ ነው አላማችሁ አለችው። እሱም እሺ በቃ በማለትም ዝም አለ። አሁን ስና ማለት ላይ ዛተባት ያቺ ኢፍራታ የምትባል እስካሁን በህይወት አለች አላት። አዎ አለች። እንግዳውስ የሬሳ እንትን አዘጋጅተች ጠብቂ ይበያት። አዎ እሷን እንዴት ተጫወተች፣ ብ ሳልጫዋትባት አልቀርም አላት መሃሌት እሺ አለች። ማን ነው ዝና ተለቆ የሬሳ ሳጥንሽን አዘጋጅተች ጠብቅኝ እያለች ነው አለቻት። አልፈራም ይምጣ ይግደላይ፣ በማለትም መለሰችላት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ ይሁን።